አስራ አምስተኛውን ክፍል እነሆ እፎይ ተመስገን አምላኬ። ጎሽ ጎሽ ጎሽ፣ ሄደላችሁ። እናንተማ ተኙ፣ ምን ሀሳብ አለባችሁ? እኔ ሰው ፊት እያየሁ ፀሐይ ከብርድ እየተፈራረቀብኝ አልጋ ነግዳለሁ ብዬ ልቤ ወልቋል፣ እናንተ ነገር አለሞንትታችሁ ተኝታችኋል። ኧረ ተኙ፣ ተ ተኙ! እናንተ ምናችሁ ተነካ? ቀን ከኔ ሳታማርጡ ተጋደሙ። የፈረደባት ጥፍ ወርቃለች አይደለም በፀሐይ ተጠብሳ እያመጣች በተኛችሁበት ባፍ ባፋችሁ ታቆርሳችኋለች። ምን አለ ጭራሽ እየተገላበጡ ማንኮራፋት። አትነሳም ዛሬ? ገብሬ ገብሬ አንተ ገብሬ እረ እንደው ምን ይሄ ሬሳ፣ እኔ እዚህ ቆሜ ስለፈልፍ ትከሻህን እንኳን ከበድ አይልም። በዚህ አይነት ሌባም ገብቶ ተሸክሞ ቢሄድ አትሰማም ነው? በስማውል ስማውል፣ ነው ፈዝቀደ እንዴ? ስማውል፣ ተነስኮ ነው እምልህ፣ ነግቷል፣ ምናልሽ ረፍዷል። ተነስ፣ ሰው ስንት ጉዳይ ከሆነ ይመጣል፣ አንተ እዚህ ተጋድመሃል። እንዴት ደልቶሃል እንዴ? የት ነው መሄድ ነው በጠዋት የተነሳሽው በጠዋት የተነሳሽው ላይ ላይ ፀሐይ ልጠልቅ ምን ቀራት፣ በልተነስ ቀትር አልፏል። እንደ ትንሽ አይቆረቆርህም ገብሬ ሀሳብህን ጥረተኛለ። ልጆቹም ቤቱን ያጽዱ ተነስ። ጭራሽ ቤቱን የጎረምሳ ቤት አስመስልኸው። የለም እንዴ ልብሱ ያንተው ነው መልሰ መልበሳ አይቀር እንደው ምን ምን ብለህ ነው እንዲህ እንደ ጤፍ ወለሉ ላይ የዘራኸው? ደህና አድረሻል። ኧረ እባክህ ትንሽ እንኳን ደንገጥ በልና ተነስ። ብዙ የምታግዘኛለህ ብድግ። እንደ ቤተሰብ ሰላም አይደለም። ምን ነው ታግዘኛለ ያልሹ ምኑን ነው? ይሄ አልጋ ባልጋ ያላችሁትን ፕሮጀክት እኮ እኔ ትከሻ ላይ ጥላችሁትን የተኛችሁት። ምን ችግር ተፈጠረ ደግሞ? ችግሩማ የእኔ ብቻ እንክል እንክል ሲሉ መዋል ነዋ። ላግዝሽ የለ የት ነሽ የለ ቻል ሐሳብ መብላት መተኛት። ኧረ ተይ ጥፌ ይሄ እኔ ብቻ ነኝ ለዚህ ስራ ያለሁት የሚል ንግግር ልጆቹ ጆሮ ይገባ ነው። ኋላ መቀያየም እንዳይፈጠር እችን ትወዳለች ጥፍወርቅ እና ማን ነው አልጋውን እየተሸከመ እያዞረ ገበያ እያመጣ ያለው ኃይሉ ነው ብሌናት፣ ጠቢቡ ነው አንተ። ይኸው ዛሬም በጣት በተስኪያን አልጋውን ይዤ ሂጅ፣ ምእመኑን ሁሉ ጉድ ሳሰኘውን ያረፈድኩት የሆነው እሱንና ስንት አልጋሸት ድካም ብቻ። አልጋ ላይ ቁጭ ብዬ ይህንን የቢዝነስ ካርዱን ያላችሁትን ቁራጭ ወረቀት ጣበል ይመስል ሳድሉዬን የመጣሁት መቼም አልጋውን ሲያዩት ይወዱታል። ምን ይላሉ? አገላብጠን ካላየን አናምንም ይላሉ። እችን ትወዳለች እጥፍ ወርቅ። ታዲያ ገዝታችሁ አገላብጡ እንጂ። ካልነካን አናምንም ብሎ ጨዋታ አለ እንዴ? ሳያዩ የሚያምኑ ብፁዓን ናቸው እያልኩ ስመልስ፣ ምን ስመልስ ከብት ሳግዶ አልኩ እንጂ ምን አለበት አገናብጦ ቢያዩት? ከገዙት ሰውማ ፊት ማየት የለበትም። ይሄ መቼስ አልጋ ነው፣ ቢያዩትም ቢነኩትም አይሟሟም። በዚህ ከለመዱ ግን ነገ ምግብ ቤት ገብተን መጣፈጡን ቀምሰን ካላረጋገጥን አናዘም ሊሉ እኮ ነው። ወይ ጥፌ ቢሉስ፣ ታዲያ ምን ክፋት አለው? እንዴት ክፋት የለውም፣ ንግድ መስሎኝ ያዝ ነው፣ ጠበል ጠዲቅ መሱልኝ ነው እንዴ? ታዲያ ምን ይሻላል ትያለሽ? አንድ ፊቱኑ ልመና ይሻላል። ይሄንን አልጋ ሸጣለሁ ብዬ ከምነሳ ልመና ብገባ ኖሮ ይሄን የረባ ሳንቲም አገኝ ነበር። ስሙ ብቻ ነው የተረፈኝ። ወይ ቀደም አድርጋችሁ ስራሽ ልመና ነው ብላችሁ ብትነግሩ ይኖሩ ቁርጤን አውቄ ነጠላን ጥፌ በለመንኩ ወጪ ብቻ። ለልመና እንኳን አንድ ነጠላ ይበቃል? ሳጥኔን እየበረበኩ የኖረ ነጠላዬን ሁሉ አደባባይ ለአደባባይ ስጎትት ውላለሁ። አልጋውና ያንቺን ነጠላ ምን አገናኛቸው? እንዴት አገናኛቸውም? አልጋውን እሸጣለሁ ብዬ መስሎኝ በራሴ ልብስ ሽክ ብዬ ሰው ፊት የምቀርበው፣ አንድ ጨርቅ አናቴ ላይ ጣል አድርጌ መውጣት እኮ አላቃተኝ። ለስማችንም ለክብራችንም አይበጅም ብዬ ነው። እንዴ ምንስ ቢሆን እንዴ ባለ ሀብት መባላችን ቀረ እንዴ? እቺ ደግሞ አልጋ ሸጣ ከምታገኘው ነጠላ አትገዛም ከብዬ ራሴ ተሰድቤ እናንተንም እንዳላሰድብ ብናገር ብናገር ሁሉም ጆሮ ዳባል። ምን ከፍ አይ ነው የምትይዩ? ይሄ ፎቶግራፊሽ እንደሆን ከተማውን አጥለቅልቆታል። ምን ጎደለብሽ በስተርጅና ዝነኛ ሆነሻል። ለማኝ ሆን ሽበል እንጂ የእኔ ቢጤ እንኳን በስተርጅና ልመና ሲገባ ይታዘንለታል። እኔ እኮ የአገር መሳቂያ ነው የሆንኩት። እድሜ ለእናንተ ከናንተ ገጥሜ ተዋርዳችሁ አዋረዳችሁ። የማንም ውሪ እየተከተለ ማዘር አልጋ ሲለኛው አ ማዘር አልጋሉሽ፣ ሳቅ ሳቅ። አንተማ ምን አለበት ሳቅ። የተከበርኩ የተፈራሁትን ሴትዮ የአደባባይ ማላገጫ አረጋችሁኝ። እናትና አባት ያወጡልኝ ስም ቀርቶ በእናንተ ብጣሽ ብረት ስሜ ይነሳ ምን አለ? እግዚአብሔር ያክብራችሁ። ምን ነው እናንተ እናንተ አበዛሽ። ተስማምተሽ ወደሽ የገባሽበት ስራ አይደለም ወይ? ምን ጠብ ብሎልኝ ያውቃል? ታዲያ ይሄው ሰው ፊት የምቀርብበትን ልብስ ሁሉ ለዚህ ስራ አውጥቻ አውጥቼ እርቃኔን ቀርቻለሁ። የነጠላ የሻሽን ውጪ እንኳን ሸፍኑ ብል ይኸው ሰሜን አጥቻለሁ። አንቺ ራስሽ የስራው ባለቤት ነሽ፣ እንግዲህ ሼር አለሽ፣ እንደ ሼርሽ ከትርፉ ማግኘትሽ አይቀርም። ምን ሼር ነው ይሄ? ሼር ነው እንጂ። ሼር አለሽ እያላችሁ አደባባይ አጋልጣችሁ አወጣችሁ። እናንተ የት አላችሁ? የት የት ይኸው ተኝታችኋል። እርሜን ዛሬ ተኝቼ ባረፍት። እረ እኔም የአቅሜን ገበያ በማፈላለግ እየሰራው ነው። ሌሎቹስ ምን እየሰሩ ነው? ሌሎቹ ሌሎቹ ያሉበትን ሁኔታ ይሳ መቼም የምታውቂው ነው እኮ ያሉበትን ማወቅ አይደለም አንጀቴን ያሳረረው እነሱ ይሸረሸራሉ። እኔ እዚህ የእነሱን አልጋ ቸረቸራሉ። ወይ ጉድ አይደለም። ኃይሉ አሜሪካ ከገባ ወዲህ ድምጹን ሰምተን አናውቅም። የበላው ጅብ አልጮሃል እሱ ፈረንጅ ሀገር ለፈረንጅ ሀገር ሚስቱን ይዞ ይንሸረሽራል። እኔ እዚህ ዕድሜን ሙሉ ስገነባ አይኖርኩትን እርኩትን ስለይ ይንሸረሽራል። እሺ፣ እቺ ሴኔ ዋለች። ሌላዋ ባለ ሼር ብሌን ብሌንና ባሏ ሴት አሉ ብሌንና ጠቢቡ እንግዲህ የጫጉላ ሽርሽር ላይ ናቸው። በገዛጄ እስቲ በገዛጄ ጫጉላ ያስፈልጋችኋል ሂዱ ብዬ ልኬ እነሱ አለማቸውን ሲቀጩ እኔ እዚህ አፈር እንዳነሰው ተክል እያደር ልቀጭጭ። እነሱ ባለመኖራቸው ምን ጎደለ? ምንም አልጎደለም። ነገሩን ነው ያልኩት እንጂ እንደውም የነሱን ባለሼር መሆን በላተኛ ማብዛት ሆነ። አንድ ባህሩን ያለው የፈረደበት ቀን ከሌት ይህን ብረት እየጠበሰ አልጋ ይጠፈጥፋል። አባ ከና የሚለው ጠፍቷል። የቸገረው ነገር ቢኖር ይናገር። የለም እኛ አለን። እናንተ ማማን ይተኛላችሁ። በየተነሳሁልሽ ከሁሉ ከሁሉ የእኔ መተኛት ነው የሚያናግርሽ አንተው ራስህ ካነሳኸው አይቀር አንተን፣ ራስ ምታት ይሁን። ምን አድርጌ ምንድን ነው? ዝም ዝም ምን እያሰብክ ነው? መኝታው ገብሬ ይሄው። ከዛሬ በኋላ ብተኛ እንቅልፌን ይንሳይ። ከአንቺ ይለዬ ሙጭ ለመሞቱ አይደርሰኛል። ቆይ የኔና አንተ ጉዳይ ቄሱም ዝም መጽሐፉም ዝም የሆነበትን ምክንያት ነው የጠየቁ። የኔና አንቺ ጉዳይ ይሄው፣ የሰርግ ዕለት እንደ ሙሽራ የገባህ እቤቴ እንደ ቡሽራ ቤት ይገብ የተጀመረው ሽምግልና በቅጡ ሳይቋጭ ለሚያውቁንም ለሚያደንቁንም ተጋብተናል ብለን ሳናሳውቅ ቡና እንኳን አፍልተን ሳንናገር ዱ ተጠቃሉ አብሮ መኖር አለ። እህ የሰርጉ ለስታድር መቼም ሌሎቹም እንግዶች አብረው አድረዋል አድራዋል ብዬ አለፍኩ። ለሰርጉ የተዘጋጀው ምግብ መጠጥም እያለቀ እዚህ ቤት የሰነበተው ጠያቀው ሁሉ ቀስ በቀስ ወደ እየመጣበት ሲመለስ አንተን ባይ ባይ ሌላው ቁልጭ እንዳልክ እንዳባወራ ተኝተህ ታረፍዳለህ። የኔ እዚህ መኖር ቅር ካለሽ ልሄድ። ሰውስ ምን ይላል? የሰውን ትተሽ የራስሽን እንገርኝና ልሄድልሽ። ምን ልሄድልሽ ልሄድልሽ እያልክ ታስፈራራኛለህ። ሂዳ። እጥፍ ወርቅ ብቻዋን ለመኖር እንግዳ እንግዳ ናት አሉ። እንዴ ሰሞኑን ለካ በነገር ስትወጋገኝ የነበረው ለዚህ ሆኖ። የእኔን እዚህ መቆየት ካልፈለግሽው እውነቱን ንገርኝና ልሄድ። ሂድ አልኩህ እኮ ሰው ሁሉ ሄዱ ሄዱ፣ አንተ ስትቀር፣ እስኪ ታዛቢስ ምን ይጠረጥራል? ምን ይጠረጥራል? ባልና ሚስት ሆነን ተጋብተን ልንኖር እንደሆነ በብሌንና ጠቢቡ ሰርግ ላይ በይፋ ሳውቀናል። ሰርግም እንደግሳለን፣ የጥሪ ወረቀትም እንልካለን ብለን አፋችንን አበላሽተናል። እጅ አጠረና የነ ብሌን ሰርግ ብዙ አስወጥቶናል። አሁን ደግሞ የእኛ ተጨምሮ በምን አቅማችን እንችለዋለን? አልጋ በአልጋ ትንሽ ስራና ደህና ገቢ ስናገኝ ይሁን ብለን ተስማምተን አራዝመነዋል። አሁን ምን አዲስ ነገር ተገኘ? ይሁን ሰርጉስ ሲቆይ ታዲያ እንጠቃለላለን ተባብለናል እንዴ! እኔ እዚህ ቤት እየመጣው ሳድር የመጀመሪያዬ ነው። ሁለት ሳምንት እኮ ነው ከገባህ ገብሬ። በይ እሺ እወጣልሽ፣ አለሁ ሲመቸን፣ አብረን እንኖራለን። ሞት ከቀደመንም እንግዲህ የጀመርነውን የትዳር ጉዳይ በሰማይ ቤት እንቀጥልበታለን። ሙቼ ያልከኝ ነው? ሆሆ! አንቺ ምን በወጣሽና ትሞቻለሽ? ታዲያ እያናገርኩህ ወዴት ትሄዳለህ እንዴ ሂድ አላልሽኝም እንዲ አሁን መሄድ ከአማረህ ሂድ ግን ታግዘኛለህ ብያለሁ ምኑን ነው የማግዝሽ የዚህን አልጋ ሸክም ነዋ ጠዋት አንተ ተኝተህ ብቻ ቤተክርስቲያን ሄድኩ አሁን ደግሞ ማህበር መሄዴ ነው አልጋውን ተሸክመህ ትከተለኛለህ ተሸክመህ ትከተለኛለህ ታዲያ ስንቱን እሰራለሁ እንዴ ሞዴልነቱን ልስራ ወይስ ሸክሙን ዝና እንዲህ ነው እንዲህ የሚያደርገው እንዴት አደረገኝ አሽከራ ማረሻ ማነው ማን ነው እንድሸከም የፈረደብኝ? የስራ ክፍፍላችን ነው ናው። አንቺ እኮ ነሽ አልጋው እንደ ጃንጥላ የቀለለ ነው። ዣንጥላ ለምኔ እያል ስታስተዋውቅ የሰነበትሽ እንዴ? ደግሞ ጥላሽን ተሸክሜ ኋላ ኋላሽ እንደ ጩሎ ስከተትልሽ ለዋል እና፣ አይሆንም ብለህ መሄድህ ነው። ተሸካሚ ፈልገሽ አስከቲ። ደህና ወይ። አረ እባክህ፣ አረ እባክህ፣ እንደው ፊትህን እንኳን ውሃ አስነክተህ ውጣ። ከአልጋ እንደ ተነሳህኮ ከሰው ጋር ልትቀላቀል። እግረ መንገዴን እታጠባለሁ ቆንጆ ፍርፍር ሰርቻለሁ፣ እህል አፍ ሳታረግ እንዳትወጣ። እግዚአብሔር ይስጥልኝ ይበላው። ተናገረች። ምን ማኩረፍህ ነው? ጥሩ ጥሩ ስትመለስ እንነጋገራለን። መቼም ገና ዓይንህን ከመግለጥህ ብዙ አላወራ። ብዙ ማወራሽ እኮ ማ እኔ የዘወትር የጠዋት ጠዋት ጸሎቴ ተናግሮ ክፉ ከሚያናግረኝ ሰው አርቀኝ የሚል ነው። በይ ሄድኩልሽ። ዋ ዛሬ

አንተስ ብትሆን በሳምንት አንድ ቀን የሰንበት ዕለት እንኳን እረፍት ብታደርግ ምን አለበት? ብዙ ትእዛዞች አሉ። እንኳን አርፌ እሑድንም ጨምሬ ሰርቼም ትእዛዙን በወቅቱ ማስረከብ አልቻልኩም። ምን አስሬ ትእዛዝ ትእዛዝ ትላለህ? ትእዛዙ የሰው እንጂ የፈጣሪ መሰለህ? ካልደረሰ አልደረሰም ነው። ካልቻልክትዳለ ደጋግሜ የሚያግዝ ሰው እንዲቀጠር ል ተናገ አንተም ሌሎቹም ነገር ያላላችሁ ምን ይደረግ? እሺ፣ አሁን የት ነ። ምነው ባህል ይመስል እንደው መውጫ መግቢያዬን ትቆጣጠረኛለህ? ሪፖርት ፈልጌ ነው። የስራውን ሪፖርት ፈልጋለሁ። ምን አዲስ ነገር አለ? ምን ያህል አልጋ ተሸጠ? ጠዋት ቤተክርስቲያኑ አልጋውን ይዘሽ እንደምትሄጂ ነግረሽናል። ስለሱም ሪፖርት ፈልጋለሁ። በቃ ሊሆን ምኑ በጽሁፍ ቢሆንማ ለሁላችንም ይቀል ነበር። ምን ሲደረግ ብለሽ ስለተቆጣሽ አደል የተው ነው። አሁንም በጽሁፍ ይሻለኛል ካልሽ ሳይረሳ በአስቸኳይ ሪፖርት ብታደርጊ ጥሩ ነው እንደው ማነው ግን አንተን አለቃ አርጌ ሾመ እንዴ ያን አርጌ ይሄን ፍጠሩ እያልክ እንድታዘን ማን ነው ስልጣን የሰጠ እንዴ ኃይሉ እስኪመጣ ድረስ የአልጋ በአልጋ ፕሮጀክት ተወካይ ስራ አስኪያጅ ሆኜ እንድሰራ ስጠየቁ ሁላችሁም በሙሉ ድምፅ እንስማማለን ብላችሁ ፈቅዳችሁ አይደለም የስራ አስኪያጅ ሆኜ ታዲያ የስራውን ጣጣና ሀሳብ ራስ እንድትሸከመው እንጂ የተወጣችሁ ያስገባችሁ ይላል። እኛን መከራ እንድታበላ ነው። ተቀደለው ጀማሪ እረኛ ከብቶቹን አያስተኛ አሉ። እኔም እናንተን መከታተል በጣም ነው የሰለቸኝ። የምትቀበሉኝ ከሆነ ኃላፊነቱን ብትቀበሉኝ እንደውም እርፍ ማለት ነው የሚፈልገው። በዚህ ስራ ላይ ኮ ማን ጌታ ማን ሎሌ እንደሆነ መለየት ነው የቸገረኝ። የጋራ ስራ ነው፣ ሼር ነው ትላላችሁ። ስለምንካፈለው ብርና ስለምንካፈለው ትርፍ ሲሆን ሁሉም አፍ ነው ስራው ላይ እየፈረደባቸው ብቻ ናቸው ደፋ ቀናም ነው። እሺ ምን ይደረግ? ነው ያደላቸው፣ ከክልል አልፈው ድንበር ተሻግረው ይሸረሸራል። እኔ እናንተ በዓላነት፣ ማታነት በከንቱ ነው ጭለባችንን አፈሳል። ስለ ስለስራ ብዙ አላውቅም። ግን ግን ግን እንዴ ትንሽ አልበዛ? የበለጠውን ያዋጣሁት እኔ የመስሪያ ቦታው የኔ አልጋውን አስተዋውቃለሁ ብዬ የምዞረው እኔ፣ የምሸከመው እኔ፣ በእድሜ የምበልጠው እኔ፣ ትርፍ የምከፈለው እኮ እንዴት ያለ ቡድ ነው። ማማ፣ ስለዚህ ጉዳይ ደጋግመን አውርተናል። ቅሬታ ካለብሽ ሁላችንም በተገኘንበት እናወራዋለን ተባብለን የሥራ ማስኬጃ ሳንቲም የጠየቁ እንደሆነ የለም፣ የሥራ ማስኬጃ። ከአሁን በኋላ በራሴ ቀሚስና ነጠላ አደባባይ ማስታወቂያ የሰራሁበትን ልብስ ለብሽ ኑሮ መኖር አልችልም። መቀየሪያ ነጠላ እንኳ ግዙልኝ አላልኩ። ይህንን ማመልከቻ አስገቢና ሁሉም በተገኙበት ይወሰናል ብዬሻል። እናንተ በወረቀት ተለክፋችኋል። ሁሉም በጽሁፍ ካልሆነ ሰው የተናገረውን አታምኑ። የማወራው የምጽፈው ምን አይደለው እንዴ? በቀተናለ ሲመጡ መናገርሽን ነግራቸዋለሁ። ተሸካሚን ፈልጉ ብል አልሆነ ተሸካሚ አልጋውን ተሸክሜ መዞሬ ለክብሬም ለስሜም አልበጀም ለግርማ ሞገሱ እንኳን አንዳችሁ ተሸክማችሁ ተከተሉኝ። እንደዚህ ነው ተፈጠረብኝ። ይሄንን ከማን ጋር አውቀሽ እኔ ስሰማይ መጀመሪያ ይሄን ጠዋት ብቻ እንት ተሸክሜ ይዞ አሁን ደግሞ ብረት ተሸክሜ ማህበር ቤት ልሄድ ገብሬን አግዘኝ ብዬ ብለው ምን ሲደረግ አለ እኔ ሲና አባት ዳለብኝ ስራው የጋራ መስሎኝ ብዬ ጥዬላችሁ ሄጃለሁ። አሁን ወደ ማህበር ነው የምትሄጂው? እስኪ አንዳንድ ቀን እንኳን ከዚህ አልጋ ስራ ተንፈስ ብዬ ነው። ሰውም ታዘበኝ። እስከ መቼ መጣች ደግሞ አልጋዋን ልታስተዋውቅብን ተብዬ የሰው ማሽሟጠጫ ልሁን? አሁንማ በነጻነት መነጋገር እኮ አልቻልኩም። አልጋ የሚለው ቃል ገና ካቶ ሲወጣ ሰው መገልፈጥ ጀምር። እኔ ሰብቼ መብላት አልቻልኩም። ማህበሩማ አልጋችንን ልታስተዋውቅ የምትችይበት ጥሩ አጋጣሚ ነው፣ በወር አንዴ የሚመጣ እድል። እኔም ቢሆን ተሸክሜው እሄዳለሁ እንጂ የዛሬው እድልማ አያመልጠም። እኔ እኮ ነኝ ማህበርተኛ። አንተ ማነኝ ነኝ ብለህ ትሄዳለህ? አባባ አብሮሽ ነው ይሄድ አልነበረም? እሱማ አባወራ ነው ተብሎ እንዳይቀርበ ክብር ተቃቸው ነበር። እኔን ታዲያ ልጅ ብለሽ ልትወስጂ ምን አለበት ነው? ማህበራችሁ ለልጅ ቦታ የለውም? አንተ ጋር ስመታረክ ያጠፋሁትን ጊዜ ይሄኔ ድግሱ ቤት ደርሼበት ነ አብሬሽ እንድመጣ ፍቀጅኛ ወይም መብርሃል። የስራና የረፍት የሚባል ጊዜ ላይ ኖረኝ ነው መጣሁ። ማማ ልብሴን ቀይሬ አልጋውን ይዤ እኔ እከተልሻለሁ። ስራህስ? ማታ አምሽቼም ቢሆን እሰራዋለሁ

ብለ ር በልልኝ። የጨነቀውና ሀሳብ የያዘው ሰው የት አታውቅም? አንቺስ ተለምነሽ አታውቂም? ምነው ችካል ከዛሬ ይበርድሻል ነው። እዚህ በረንዳ ግራ የገባ ነገር እነሱ ታዲያ ሄደች ይባላል። እስኪ ባህሩ ጋር ደውልልኝ። ስልኩን አጥፍቶታል እንዴ? ነገርሽ እኮ ቅድም የት ተብሎ ይፈለጋሉ። እሺ፣ ቤት ውስጥ የተፈጠረ አንድ ችግር ቢኖር ነው እንጂ፣ እንዴት ሁሉም ተያይዘው ይጠፋሉ? ይጋሽ ገብሬም ስልካቸውን አያነሱም? በቃ ማማ ታማለች ማለት ነው። ለምን እንደዛልሽ ካልታ መምር ታዲያ፣ ያለ ልማዷ ቤቷን ዘግታ የት ትገባለች? ቤት ውስጥ ሰው ጠፍቶ አያውቅም። በህይወቴም ቤታችን እንደዚህ ተቆልፎ አይቼ አላውቅም። ሰራተኛዋ ሴት ሄደች ወይ፣ ዘመድ ሞቶ ለቅሶ ተጠርተው ሄደዋል ወይ፣ አንድ ሰው ታሞ ወይ የውጭ በር ቁልፍ መያዝሽ በእጅ ቶናል እንጂ ይሄንን ሜዳ ላይ ፈሰን ቀርተን ነበር። የቤቱ ቁልፍ ግን እንዴት አንቺ እጅ ላይ? ቤታችን ተቆልፎ አያውቅም አልኩ። በሩ ላይ የሚንጠለጠል አንድ ለእናቱ ቁልፍ ነበር፣ እሱንም ዘግተው ይዘውት ሄደዋል። ቤት እንደማይኖሩ ቢነግሩኝ እንደምን መጣ፣ በምን ያውቃሉ? መቼም የጫጉላ ሽርሽር እንጂ አገር ለቀን አልሄድንም። ድንገት ቢመጡ ብለው ቁልፍ አስቀምጦልን ብንሄድ ምን ይሆናል? ሌላ ቤት እንደሌለን ያውቃሉ። እርጉዝ እንደሆነሽ ያውቃሉ። ራስ ስነ ደግሞ ጥፋተኛ። ወደ ቤት እየመጣን እንደሆነ ደውለን እንንገራቸው ስል አይሆንም፣ እኛን ለመቀበል ብለው ሰርግ ደግሰው ይጠብቁናል ምናምን ብለህ ድርቅ ያልኳት፣ አይደለም ማዘርሽ አካባጅ ናቸው። አንድ ሰርግ ለመደገስ የጠሩት ሰው ብዛት ይተሻ ደግ አደረገች፣ እንኳን አካበደች። አልናገርም በማለት ምን ተጠቀመ? ነው ብርድ ያን ዘፈዝፈኛል። እዚህ ጃኬቴን ሰጥቶሽ ከሻንጣ ውስጥ ጋቢ አውጥቼ ደረብኩልሽ። ከዚህ በላይ ምን አውልቄ ልስጥሽ? እሳት አላነድኩልሽ ነገር እንግዲህ ክብሪቱን ማዘርሽ ቆልፎበት ሄዷል። ከመንገድ ገብተሽ እንዳታርፊ እማማ ጥፎ ወርቅ ቤት እንኳን ሰው፣ ወፍ ዝር የማይልበት ቤት ሆኖ ጭር ብሎ ዛሬ ብትታመሚ ከእናትሽ ራስ አልወርድም። ኦኬ ይሄ ቤት ግን ተሸጧል እንደ ምን ማለት ነው? ስልሽ ውሻች እንኳን መኖር አልነበረበትም። አን እውነት ውሻ ቤት ሄደ አንድም ድምፁን አልሰማሁትም። ቦቢ ቦቢ ቦቢ ቦቢ ቤቱ ሲሸጥ እኔ ማወቅ የለብኝም። ግተናገር እውነት ነው እንጂ በቃ ቤቱን እሸጠለች እኚህ ጋሽ ገብሬ እያሉ ማን ሰላም ያገኛል? አለ በጥባጭ እያለ ማን ጥሩ ይጠጣል? ከሰው ራሱ ረጅም ዴን የመገመት መብት ነው እኮ ነው። የሆነ ነገር ሳትሰማማ አፍ ያመጣልህ አትገምት። ጋሽ ገብሬን እኮ ደህና አድርጌ ነው የማውቃቸው። የሚሸጥ የሚለወጥ ነገር ከሌለ እንቅልፍ አይወስዳቸው። ለምሳሌ ባለፈው ለሰርጉ ቤቱ ሲፀዳ የቆየ የአባዬ ጫማ ተገኘና አውጥተው ለቆራሊው ሸጡት። ለምን ምን ያደርጋል አሉ። አባውራ ሊሆን ወይ እኔ ደግሞ ሰርጉ እንዳይረበሽ ብዬ ከቆራሊው እጥፍ ገዝቼኝ እሸጡጫ። አይደለም እሳቸው የሚሸጡት ቢያጡ እማማን ይሸጧታል። ዛሬ ቤቱን ሸጡ፣ ምን ቀራቸው እንግዲህ። አረ አንቺ እኔ ውሽቴል ነው አጤ፣ ምን እማማ ተቆርቀ፣ ነገር ነገር ሲላቸው የሚቀመጥበት ነው። በቃ እንዳሱ የተፈጠረ ችግር ቢኖር ነው ወደ ገጠር ወይ፣ እኔ ቤቱ ራሱ ደስ ሳላለኝ ወይኔ ናቴ ወይኔ እናቴ! እናቴ! አንዷ እናቴ! አንቺ ዝም ብዬ ጎረቤት ትረብሻለሽ ብሌን ምንንም ሳታውቂ ለምን ታሟርቻለሽ? እናቴ እኮና ጠቢው ምን የሆነችሽ? ምን ሆኑሽ? ምን እንደሆነች በምን አውቃለሁ? ገና ከዚህ ሴት ጀምሮ እየቀፈፈኝ መሄዴ ስለያት መልሰን እንደማንገረን ነቤ ከዚህ ስንወጣ በሩ ላይ አደናቅፎኝ ስወድቅ ሁሉም የደነገጡት ምልክት እኮ ነው። እማማ ሁል ጊዜ ከቤት ስትውጭ የሆነ ነገር ከለከፈሽ፣ ተመለሽ ወተሽ በዛው ለመቅረትሽ ምልክት ነው ትለኝ ነበር። በቃ እናቴ ሞታ ነው። ወይኔ እናቴ ምን አይነት ወይኔ እናቴ ምነው ግን በሰበረው ባለ ዝናና በቀረብ ደሞኔ ብሎ ባለ ጫጉላ ትንሽ ቤት ለቀ። እኛ ቤት ታዲያ እዚህ ጥቁር ሰማይ ላይ ብናፈጥ እንፈጥራለን። ብርድ አለ፣ በዛ ላይ ይርብሻል።